መጽሐፍ ቅዱስ ላይ አንድ አስደናቂ ታሪክ አለ። ዳዊት ሸመገለ ይልና እድሜውን በዛ ልብስም ደረቡለት፣ ነገር ግን ሊሞቀው አልቻለም። ስለዚህ በእስራኤል ግዛት በጠቅላላ ላይ ገላውን ልታሞቀው የምትችል ድንግል ሴት ተፈለገች። መጨረሻ ላይም ደግሞ አቢሳ የምትባል ሱነ ማየት ሴት ተገኘች ይላል። ያችን ሴት አምጥተው እሱ ጋር አስቀመጧት፣ ሰውነቱ እንድታሞቀው ጉያው ስር አስቀምጧት። ይቺ አቢሳ የተባለችዋም ሴት ብዙ ጊዜ ታገለግለው ነበር። በዚህ ጊዜ ነበር የዳዊትን ሽምግልና ወይም ደግሞ እጅግ በጣም ማርጀ ውጤቱን ተከትሎ የአዶንያስ የውሸት የንግስና ወሬ መጣው። በዚህ ሰዓት አደገኛ የሆነ ሴራ ጠንስሶ አዶኒያስ ሲንቀሳቀስ ትመለከታላችሁ። አዶኒያስ ሁለቱን ተቋም ማለትም የጽሪያ ልጅ የዳዊት የጦር ጀነራል የነበረውን ኢዮአብንና የቀድሞ ካህን የነበረውን የአቢ መለክ ልጅ አብያታርን ይዞት ሲንቀሳቀስ ትመለከታላችሁ። አደገኛ ሴራ ነበር የጠነሰሰው አዶኒያስ። አዶኒያስ የአቤ ሰሎም ታናሽ ነው። እጅግ በጣም ውብ ወጣት ነበር። አባታቸው እንደሸመገለ እንዳረጀ ሲያ ከሱ ቀጥሎ ያለውን ንግስና ለመቆናጠጥ የሄደበት መንገድ በጣም አስደናቂ ነው። ኢዮአብና አብያታር ማለት ደግሞ ግለሰቦች ብቻ አይደሉም። በእስራኤል ዘንድ በጣም ተደማጭነት ያላቸው ከዛ ቀጥሎ ደግሞ ሁለቱ ቤተ ክርስቲያንንና ህዝብን የሚወክሉ ትልልቅ ባለስልጣናት ናቸው። የመንፈሳዊውን ዘርፍ የሚመራው የአቢመለክ ልጅ አብያታር ደግሞ በጣም ተደማጭ እና በረዥም ዘመን ዳዊትን ያገለገለ መላውን እስራኤልን ያገለገለ በጣም ትልቅ ካህን ነው። ቀጥሎ ደግሞ የመከላከያ ሚኒስተር የተቀበሉት ወይም ደግሞ የዳዊት የጦር ጀነራል የነበረው የጽሩያ ልጅ ኢዮአብ ደግሞ መላውን ሰራዊቱን የሚመራ ትልቅ የባለስልጣንና የመንግስት ተሿሚ ነው። ሁለቱን ማንቀሳቀስ ማለት ደግሞ ማሳመን የሚችልበትን መንገድ በደንብ ሰርቶበታል። እሱ ብቻ አይደለም፣ ፈረስና ፈረሰኞችንም ጭምር አዘጋጅቶ ነበር። ከዚያም ቀጥሎ ሀምሳ ሰዎችን በፊት ለፊቱ እየሮጡ መለከት እየነፉ አዶንያስ ነግሷል እያሉ በይሁዳ አውራጃዎች ሁሉ እንዲታወጅም አድርጎ ነበር። እሱ ብቻ አይደለም፣ መስዋዕትም አቅርቦ ነበር። ምክንያቱም አንድ ሰው ወደ ንግስና ዙፋን ሲመጣ ታማኝነቱንና እውነተኛ ንግስና እንደሆነ ማረጋገጫ አንዱ የሆነው ስርዓት የመስዋዕት ስርዓት ነው። አንድ ድንጋይ ላይ የተለያዩ መስዋዕቶችንም በማድረግ ወንድሞቹን ጠርቶ ነበር ከቤርሳበ ልጅ ከሰለሞን በስተቀር ከበናያስና ከነቢዩ ናታን እንደዚሁም ሌላኛው ካህን ሳዶቅ የሚባል አለ። ከእነዚህ ውጭ ያሉትን በሙሉ ጠርቷቸው አብሮ ያንን ስርዓትና ሰርሞኒውን ሲያካሂዱ ትመለከታላችሁ። በዚህ ሰዓት እነዚያ ነገሮች ነገሮች ሁሉ ጨርሰው የምሳ ግብዣቸውንም ካጠናቀቁ በኋላ ወሬው ወደ ናታን ጆሮ መጣ። ናታን ደግሞ በቀድሞ በረዥም ዘመን ዳዊትን በነብይነት ያገለገለ ትልቅ እግዚአብሔር ሰው ነው። እሱ ብቻ አይደለም፣ ደግሞ ሳዶቅ አለ፣ ካህኑ ሳዶቅ አለ፣ በናያስ አለ። ሌሎችም ደግሞ የዳዊት አማካሪዎች የነበሩት ከዳዊት ጋርና ከሰለሞን ጋር እንደዚሁም ከሰለሞን እናት ጋር ቀርተው ነበር። ወሬው በመጣ ጊዜ በይሁዳ ላይ እወጃ እንደተካሄደና ና ሌላ ንግስና ወይም ደግሞ የሚነግስ አዶ